እቃ ካርጎ ከማድረግ ከማይወዱ ሰዎች አንዷ ነኝ። በጣም የምጠሉት ደግሞ በጣም የምጠሉት ነገር ይደርስባቸዋል። የፈሩት ይደርሳል፣ የጠሉት ይወርሳል እንደሚባለው እና እንደምትመለከቱት እዚህ ጋር የተደረደሩ ወደ አራት አምስት ካርቶኖች አሉ። እዛ ጋር እንደምትመለከቱት በርሜላ አለ። ሌላ ደግሞ ያልታሸገ እቃ አለኝ ማለት ነው። እና በጣም ግራ ገብቶኛል። ቀረጡ አሁን የሚያሳስበው ከዚህ በኪሎ የምትልኩት አይደለም። የሚያሳስበው እዛ ከሄደ በኋላ ለዚህ ለማይረባ ኮተት ሳታስቡት ለሰበሰባችሁት ኮተት የምታወጡት የቀረጥ ብር እሱ ነው። አሁን የሚያሳስበው አልሙሁም የሚልኩልኝ ሰዎች፣ ካርጎ የሚያደርጉ ሰዎች እየመጡ ነው። እነሱ ሲመጡ ደግሞ ቀሪውን ቪዲዮ ቀርጽላችኋለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ጠይቁኝ እንግዲህ ቀረጡም ኢትዮጵያ ደርሶ ሲወጣ የቀረጡንም ጉዳይ እነግራችኋለሁ ማለት ነው። ምን ያህል እንደተከፈለ ወደ ከ300 ኪሎ በላይ ይሆናል አሁን ያለኝ እቃ እዚህ ጋ ሚዛኑም። እንግዲህ መጥተው መዝነውት አሽገውት ምን ያህል ኪሎ እንደመጣ ከኢትዮጵያም ቤተሰብ ሲያወጣ እንዴት እንዳወጣ፣ በእኔ ስም አይደለም ምልቀው ነገራችን ላይ በቤተሰብ ስም ነው ምልቀው። እና በእኔ ስም ስልክና በቤተሰብ ስም ስልክ ደግሞ ያለውንም ልዩነት በዛው እነግራችኋለሁ ማለት ነው። ሰላሙ አለይኩም ወረህመቱ ላይ በረካቱ። ውድ የተከበራችሁ የዚዚ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋ ሁሉ ሰላም ነው። ዛሬ እንግዲህ እቃዬን ወደ ኢትዮጵያ ካርጎ ላረግ ነው። በጣም በቃ ቤታችን ጠባብ ነው። ይሄ ነው አልላችሁ። በጣም ሳላስበው እንደ ይሄ ሁሉ እቃ አለኝ የኔ ነው እንዴ ብዬ እስከምጠራጠር ድረስ እስከምጠራጠር ድረስ ነው እቃው የተጠራቀመው እና ለዚህ ላልታሰበ ሳላስበው ለተሰበሰበ ኮተት ቀረጠ የምከፍለው ብር እኔ የእውነት ያሳዝነኛል። ለደና ነገር ደና ነገር ፍሪጅ፣ ቲቪ ልካችሁ ብትከፍሉ እኮ አይቆጭም። ግን ለኮተት አንድ ደና ነገር ለሌለበት ግን ደግሞ እዚህ ልጥለው ማሳዝነኝ ለእያንዳንዱ ነገር ገንዘብ ወጥተውበታል። ስለዚህ አሁን እስቲ ካርጎ የሚያረጉት ሰዎች እየመጡ ነው። ቡና እየቆላሁላቸው ነው። ቡናውን ላሳያቸው ውዶችዬ፣ እንደምትመለከቱት ይኸው ቡና ሁለት አይነት ሆነብኝ። ቪዲዮ እየሰራሁ ይስተካክለዋለሁ እንደምትመለከቱት ቡና እየቆላውላቸው ነው። ዳቦውንም እዚህ እንትን ውስጥ ነው ያለው ሆረን ውስጥ ነው ያለው። ዳቦም ጋግሬላቸዋለሁ፣ ነቃ ብለው እንዲያሽጉልኝ። ዳቦውን ሳወጣው አሳያችኋለሁ። እና ቻናሊን ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ። እና ግራ ገብቶኛል እንግዲህ መጨረሻውን አብረን ነው የምናየው የሚሆነው። አሁን ይመጣሉ፣ ታሽጎ ይሄዳል እቃው ቡናውን አፈላልቼ ዳቦውን አውጥቼ ምናምን ሁሉ ነገር እንትን ብዬ ደግሞ ቀሪውን ቪዲዮ ሰዎቹም ሲመጡ እቀርጽላችኋለሁ ማለት ነው። ሰብስክራይብ ሼር ላይክ አድርጋችሁ ጠብቁኝ ሰዎች። እንደምትመለከቱት ይኸው ቡናውም ፈልቶ ደርሶ ተጠጥቶ፣ ይህ ለራሴ ነው። ዳቦም እንደምትመለከቱት ምን የመሰለ ዳቦ አያችሁት? ምን የመሰለ ዳቦ፣ የትም ያልተነካ፣ የትም ያልተነዳ ዳቦ፣ ቆንጆ ዳቦ ነው የጋገርኩት የነበረው። ያው እነሱም መጥተው ኦልሬዲ እቃ ይዘውት ሄደዋል፣ እቃውን ወስደውታል። እኔ ደግሞ ያው ከቅድም ከቀረው ቪዲዮ በዚሁ ቀጥዬ ልቅረጽላችሁ ብዬ ነው ቡናውን እስኪ እየጠጣል። የዶሮ አይን የመሰለ ቡና ነው አያችሁ። እና እቃው ተልኳል። አሁን እዚህ ያለው አያሳስብም ጋይስ፣ እዚህ ያለው እዚህ ስትልኩ እንግዲህ ኪችን ስላለው ከኋላ ያለውን እቃ አትመልከቱ። እሺ ኪችን ነው ያለሁት፣ ኦልሬዲ እኔ ስራ ላይ ነኝ። ላይክ አትመልከቱ እሱን። እሺ እና እዚህ ችግር የለውም። እቃውን እዚህ ከፍላችሁ የኪሎን ዋጋ፣ የቻርጁን የምሉን ከፍላችሁ ትልካላችሁ። ችግር የለውም። እዚህ የወጣውን አውጥታችሁ ግን ኢትዮጵያ ላይ ቀረጡ ለበሰበሰ ዕቃ ለማይረባ ዕቃ ለጨርቃጨርቅ በጣም ነው ቀረጡ። ከባድ ነው፣ በቃ ሰው ተሳቀቀ ከዚህ ሁሉ። እንደውም ደና ዕቃ ካልሆነ የምትልኩት ደና ዕቃ ካልሆነ ጨርቃጨርቅ ምናምን አትላኩ። አሁን እኔ ስንት ዓመት ሙሉ ሳላስበው ነው ልክ ከጓደኞቼ ጋር ስወጣ ሶስት መቶ ድርሃም እጄ ስመጣ የሁለት መቶ ድርሃም እጄ ስመጣ የአራት መቶ ድርሃም እጄ ስመጣ ሳላስበው ሳላስበው ነው ተከምሮ ተከምሮ ላይክ እንትን የሆነው አሁን ይሄ ሁሉ ልብስ ብቻ የወንድሞቼ የተናናሾቼ የው በቃ የወንድማሞቼ የቤተሰብ ምናምን የፋሚሊ ነው። ይሁን ደህና ነገር አለ ከተባለ በቅርብ ቀን የገዛሁት ብርድ ልብስ ምናምን ምናምን ነው እንጂ ምንም ደህና ነገር እራሱ የለውም። እና ላይክ እንዴት ልበላችሁ? በቃ አሳዘነኝ። እንዴት እጥለዋለሁ? ይሄ ሁሉ ጊዜ እየወጣው በሁለት መቶ በሶስት መቶ በአራት መቶ ድርሃም የሰበሰብኩትን እንዴት እጥለዋለሁ ብዬ በጣም አሳዘነኝ። በዚሁ ጋይስ ላይክ እያደረጋችሁ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ እንግዲህ ይኸው ዳቦዬን ቡናዬን እየጠጣሁ ላውራችሁ። ኮተቱን አትመልከቱ በጣም ደክሞኝ ነው የተውኩት። ጋይስ ስራ ላይ ነበርኩ ከጠዋት ጀምሬ ስራ ላይ ነው። ሌላቸው የፈለኩት ምንድን ነው ላይክ በቃ ኦቨር ነው። በጣም ከባድ ነው። አሁን እንግዲህ ኢትዮጵያ ሄዶ እቃው በቤተሰብ በፋሚሊ ስም ነው የላኩት። ፋሚሊ አውጥቶ ምን ያህል ብር እንደተከፈለ፣ ምን ያህል ቀረጥ እንዳወጣው፣ ምን ያህል ሁሉንም ነገር መጨረሻ ላይ ሂሳብ አድርጌ ሰራላችኋለሁ። ቪዲዮ እንዲደርሳችሁ ሰብስክራይብ ካረጋችሁ በኋላ የደውል ምልክቷን ተጫኑና ቤተሰብ ሆኑ ማለት ነው። ሁልጊዜም ስለምታበረታቱኝ፣ ሁልጊዜም ከጎኔ ስለምትሆኑ፣ ሁልጊዜም ለምትሰጡኝ አስተያየት በጣም አድርጌ አብዛኞቻችሁን አመሰግናለሁ። ምክንያቱም እኔ አያለሁኝ አሁን አሁን ሰብስክራይብ የሚያደርግ ሰው ይታያል፣ ላይክ የሚያደርግ ሰው ሁሉም ዩቲዩብ የራሱ አውቶማቲክ የከፈተልን ነገር አለና ቪዲዮ ከሰራውላችሁን ቆይተዋል። የሆነ አስተማሪ ነገር ካልሆነ እኔ ይዤ አልመጣም እና ይሄን ይመስላል እንግዲህ። ዋናው አሳሳቢው ፓርት እዚህ ያለው ፓርት አይደለም፣ እንደነገርኳችሁ። እዚህ ያለው ፓርት እንደምንም አድርጋችሁ ትልኩታአላችሁ። እዛ ከሄደ በኋላ ነው ችግሩ። ኢትዮጵያ ውስጥ ከገባ በኋላ ቀረጡ የሚባለው ቦታ፣ እንደገና ማስጫኛ የሚባል ነገር አለ፣ ከምኑም ከምኑም። ይሄ ሁሉ ብር ተጠራቅሞ ማለት ነው፣ ይሄ ሁሉ ገንዘብ ተጠራቅሞ። ጋይስ፣ የፈለጋችሁትን ነገር ኢትዮጵያ መግዛት ይቻላል። እንደዛ ብለን ደግሞ ኢትዮጵያ ላይ አንገዛም። ችግሩ ደግሞ ይሄ ነው። አሁን ለምሳሌ መቶ ሺህ ብር ኖሮሽ መቶ ሺህ ብር ይዘሽ ወተሽ ገበያ አገሽ አይገዛም። እዚህ ሳናስበው ስለምንገዛ እና ደግሞ እየሰራንም ገንዘቡን ስለምንመልሰው እየሰራንም ገንዘቡን ስለምንተካው ያወጣ ነው የምናወጣው ወጪ አይታየንም። ምክንያቱም እያስገባን ነው። ኢትዮጵያ ላይ አብዛኞቻችን ገቢ ስለሌለን ወይ የራሳችን ስራ ስለማይኖረን የምናስገባው ገቢ ስለሌለን ይሄን አክል ብር ይዘን ወተን እቃ አንገዛም። ይሄ የታወቀ ነገር ነው። ሪል ነው። ፋክቱን ነው ምነግራችሁ። እና ይሄንን አንክድም። ነው ምግብ ጥጄ ነው እንትን ደስተ ጥጅ አለኝ ከኋላ። እና ይሄንን አንክድም የቁርጥ ሀሳብ የሆነ ሀሳብ ነው። እና መጨረሻውን እንግዲህ አብረን ነው የምናየው፣ የሚሆነው ሲወጣ እንግዲህ እቃው ኦልሞስት ከሳምንት ከ15 ቀን በኋላ እቃው ሲወጣ የወጣውን ምን ሁሉንም ነገር የወጣውን ወጪ ምናምን ፕሮሰስ ካለው ሁሉንም ነገር አቀርብላችኋለሁ። አሁንም ደግምላችኋለሁ፣ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቡናይ እንዳይቀሰቀስብኝ በመሀል እየጠጣሁ እና፣ መልካም ቀን ይሁንላችሁ። እሺ፣ እንገናኛለን። ቻው ቻው።